ዛሬ በጅጅጋ ከተማ ነው የምንገኘው። ጅጅጋ ከጥቂት ጊዜ በፊት መተን የመጎብኘት እድል ነበረን። አሁን ያየነው ጅጅጋ ከዚህ ቀደም ካየነው ጅጅጋ በእጅጉ የተለየ ነው። 60 ኪሎ ሜትር ገደማ መንገድ ከተማ ውስጥ ተገንብቷል። ወደ 10 ኪሎ ሜትር የሚጠጋ ወክዌይ ተገንብቷል። አስር ኪሎ ሜትር የሚጠጋ የባይክ ሩት ተገንብቷል። በስፋት ተተክሏል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች ተገንብተዋል። መብራት በስፋት ከተማ ውስጥ ተስፋፍቷል። ዛሬ ፕሬዚዳንቱ እንደነገረኝ ሪፖርት፣ ባለፉት ጥቂት ዓመታት የጅጅጋ የመብራት ኮንሰምሽን አራት እጥፍ አድጓል። በመብራት በመንገድ በወክወይ ባይክሩት በሀውሲንግ ሀውሲንግ በብዙ ሺዎች የተገነባው እንዳያችሁ፣ ከተማ በጣም ተሻሽሏል፣ አድጓል። የኮሪደር ዴቨሎፕመንት ያልነው ስራ ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን የአኗኗር ዘ በማሻሻል እየተጫወተ ያለው ሚና በጣም በጣም ከፍተኛ ነው። እዚህ ጅጅጋ ላይ ያየነው ለውጥ በአዲስ አበባ ከምናውቀው ለውጥ በምስራቁ የሀገራችን ክፍል ምናልባት በጣም ትልቁ ከተማና ትልቁ ስራ ሊሆን ይችላል። ይሄ በጣም በጣም ተስፋ ሰጪ ነገር ነው። የከተማ የማስዋብ ስራ መገንዘብ የሚያስፈልገው በሚቀጥሉት 15 20 አመታት ማክሲመም አብዛኛው የማህበረሰብ የመኖሪያ ስፍራ ከተማ ይሆናል። ከተማን ስናዘምን ለልጆቻችን የሚመች የሚመጥን ሀገር እየሰራን ነው ማለት ነው። ከተማን በፕላን በእቅድ ካልሰራን ደግሞ በአንድ አካባቢ በጥግጊት የሚኖርበት ገሀነም ሊሆን ይችላል። ብዙ ጊዜ እቅድ የሌለው ከተሜነት አስፋፈ ስርዓታችን ከመጠጥ ውሃ ጋር፣ ከመብራት ጋር፣ ከመንገድ ጋር፣ ከሽንት ቤት ጋር ያለው ችግር ይታወቃል። ከተሞቻችን ካልጠፋ ቦታ በወግና በቅጡ በፕላን ባለመገንባታቸው በብዙ ቦታ የችግር መንስኤ ሲሆን ይታያል። ከተሜነት የሚያስፈልገው ለተሳለጠ ሰርቪስ ነው። በቅርበት ሁሉ ነገር በምቾት ለማግኘት ነው። የልጆች ትምህርት ቤት፣ የጤና ተቋማት፣ ሌሎች የመንግስት ሰርቪሶች፣ መብራት፣ መንገድ ለማግኘት ነው እንጂ የተጨናነቀ ኖር መኖር አይደለም። በዚህም ምክንያት ጅጅጋ ላይ የተሰራው ስራ ሀረር ላይ ድሬዳዋ ላይ የተሰራው ስራ በምስራቁ ክፍል የሚያመላክተው ምንድነው? ሰዎች ወደ አንድ ከተማ ብቻ ከመጉረፍ በየአካባቢያቸው የነሱን ባህል የነሱን ታሪክ የነሱን መልክ የነሱን ጂኦግራፊ አቀማመጥ የነሱ መልክዓ ምድራዊ ሁኔታዎች ከግምት ያስገባ የከተማ አመሰራረት ዘዴ ከተከተል ሰዎች በየአካባቢያቸው ስለሚኖሩ አንድ ከተማ ላይ መሰብሰብ ባህሪን ይቀንሳል እና ከተማን ስናዘምን የምንሰራው ነገ የልጆቻችን መኖሪያ ነው። ታዲያ እንደዚህ ያለውን ድንቅ ስራ ለምንድነው አንዳንዶች የማይቀበሉ? በተለይ ራቅ ካሉ አካባቢዎች ያለ እንደሆነ በቃ ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት፣ አንደኛ እነሱም ለጥያቄ እየመጣባቸው ነው እንኳን እናንተ አፍሪካ አንድ እያደረገ ነውና ለምን አትሰሩም የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብለው የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ ይበጀንን፣ የሚያስፈልገንን፣ የሚጠቅመንን እኛን የምናውቀው ይበጀንን፣ የሚያስፈልገንን ከኛ ላይ ለዜጎቻችን የሚያስብ ከኛ ላይ ለሀገራችን የሚቆጭ ከኛ ላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው። ያማ ቢኖር ለረጅም ዓመታት እንዲሆን ባልቀረን ነበረ። ይሄ ጭስ አልባው የሚባለው የቱሪዝም ሴክተር ደግሞ አሁን እንኳን በሀገር ደረጃ ውጤቱ እየታየ ነው ያለው። እንግዲህ ሰምታችሁ ከሆነ ጅጅጋ ላይ ሰላሳ ገደማ ሆቴሎች የተገነቡ ናቸው። ይሄ የገበታ ለሀገር ስራችን ምናልባት በሶስት ወር አራት ወር ሊመረቅ ይችላል። የገበታ ፕሮጀክት መቼም በየከተማው እያመጣ ያለው ተጨማሪ ቫሊው በጣም የሚገርም ነው። አሁን በሶማሌ ክልል ውስጥ በእንደዚህ ያለ ጽዳት፣ በእንደዚህ ያለ ላንድስኬፕ ስራ፣ በእንደዚህ ያለ ስፋት እንኳን ሆቴል ቀርቶ ሰፈርም አይገኝም። እያመጣ ያለው ቫልዩ ሲቪሊቲ ነው። የአኗኗር ዘዬ፣ የአገነባብ ዘዬ፣ አንድ ሰው ምን አይነት የኑሮ ደረጃ ቢኖር ምቹና ተገቢ እንደሆነም ጭምር ትምህርት እያመጣ ነው ያለው። ይሄ ቦታ ሲጠናቀቅ በዚህ ከባቢ ያሉ የጎረቤት ሀገራት ካለን ጥርጥር እዚህ መጥተው መገልገላቸው አይቀርም ና ገበታ እዚህም አርባ ምንጭም ጅማም ጎርጎራም በየቦታው የሚታየው ትላልቅ ቫልዩ ነው በአካባቢ ላይ እያመጣ ያለው ይሄን በሶማሌ ተደግሞ በማየቴ በጣም ደስ ብሎኛል ለሶማሌ ክልል በዚህ ሳይዝ በዚህ ልክ ትላልቅ ስብሰባ ሊካሄድበት የሚችል ብዙ ነገር በውስጡ የያዘ ቦታ ማየት ቀላል ነገር አይደለም ይሄ ነገር በተቀመጠለት እቅድ መሰረት ተጠናቆ ለመርቃት እንደሚበቃ ምንም ጥርጥር የለውም። 80 85% የሚሆን ስራ አልቋል። አሁን የማሰማመር ስራ የቀራቸው ከጥቂት ዋት በኋላ ተመልሰን እንደምናስመርቅ ተስፋ አደርጋለሁ። በድምሩ በሶማሌ ክልል ዛሬ ያየናቸው የመሶብ ፕሮጀክት ጅማሯቸው፣ የኮሪደር ስራቸው፣ የገበታ ስራ ከዚያም ውጭ አሉ በርካታ የመንገድ ፕሮጀክቶች፣ የሆስፒታል ስራዎች በድምሩ ሶማሌ አካባቢ የመነቃቃት ምልክት ያሳያል። ዛሬ ባየሁት ሁኔታ ምናልባት ከባህር ዳር፣ ከአዳማ፣ ከሀዋሳ ውጪ ጅጅጋን የሚተካከል ከተማ ብዙ በሀገር ደረጃ ያለ አልመሰለኝም። በተለይ በሃውሲንግ ብዙ ክልሎች መማር ያለባቸው ጅጅጋ ላይ የሚሰሩ ቤቶች ጽድት ያሉ ናቸው እና ከአራት አምስት ከተሞች መካከል አንዷ ሆነች ማለት ነው። ወይም ከአስር ትላልቆቹ አንዷ ሆነች ማለት ነው። ይሄ ቀላል ነገር አይደለም። የዛሬ ሁለት ሶስት አመት ይሄን ማየት አይቻልም። እና በጣም አስደማሚ ስራ ነው የተሰራው። ለዚህ የሶማሌ ክልል ህዝብ፣ አመራሮች፣ በዚህ ስራ የተሳተፉ ሰዎች በሙሉ ምስጋና ይገባቸዋል። የመጨረሻው መልእክቴ በተለይ ለፕሬዝዳንቱ፣ ለካቢኔያቸው አሁን በሰራ ነውና በተገኘው ውጤት አይደለም እርካታ ሊሰማ ነው የሚገባው ባለፉት አመታት ለምንድን ነው ይህንን ሳንሰራ የቆየ ነው ብለው መጠየቅ አለባቸው። ሰሞኑን ጓደኞቼ ጋር ስናወራ የአራት ኪሎውን ቤተ መንግስትና ዙሪያውን ብቻ ከሁለት ዓመት በፊት ሶስት ዓመት በፊት የነበረውን ሁኔታ አንስተን እንወያይ ነበር። አራት ኪሎ ከአደባባዩ ወደ ሸራተን መውረጃው የፍሬንድሺፕ ፌስ ቱ ፍሬንድሺፕ ዋን ሳይንስ ሙዚየም የተሰራበት ያው የሚታወቀው ምን አይነት ሰፈር እንደነበረ፣ የቤተ መንግስት ጋራዥ ብዙ ቆርቆሮዎች፣ የጥበቃ ቤቶች የነበሩበት ነው። ከግቢ ገብርኤል ጀምሮ ደግሞ ጓሮ ጓሮን ሲኬድ በጣም የሚያስፈራ የሚባል ሰፈር ነው። ለኑሮ ፍጹም ያልተመቸ ከፍተኛ የደህንነት መገለጫን ሰፈር ነው። አዋሬ በተደጋጋሚ ስናፈርስ ታውቃላችሁ፣ የሚመስለውን ነገር አዋሬ ደግሞ በጣም የሚያሳዝን ሰፈር ነው። በጥቅሉ አራት ኪሎ የሚባለው ቤተ መንግስት 6 የተከበበው ከፓርላማ ውጪ የአብሮት ላይብረሪን ጨምሮ ከፓርላማ ከተሰራበት ውጪ በጣም የመጨረሻ ደህንነት የመጨረሻ ችግር የመጨረሻ የቆሻሻ ምልክት ሰፈር የነበረው እንዴት ነው 360 ዲግሪ በቆሻሻና በደህንነት ተከበል እዛ ግቢ ውስጥ ተቀምጠን አገር እየሰራን ነው ብለን የምናስበው የሚል ጥያቄ ያስነሳል። ለረጅም ጊዜ እዛ ቤቱ ስንቀመጥ በቅርብ ርቀት ያሉ የእኛን ጎረቤቶች ህይወት መቀየር ሳንችል እዛ የተቀመጥንበትን ጊዜ በመቁጠር ብቻ አገር እየመራን ነው ብለን ማሰብ አስቸጋሪ ነው። አሁን በኢትዮጵያ ደረጃ ምንም ችግር የሚባል ጠፍቷል፣ ሁሉ ተገንብቷል የሚል መመጻደቅ ተገቢ አይደለም። ገና ብዙ ስራ ይጠበቅብናል። ቢያንስ ግን በምንኖርበት ሰፈር ውስጥ ያሉትን ከባቢዎች በሙሉ ከነበሩበት ደረጃ በከፍተኛ ደረጃ አሻሽለናል። ጅጅጋም ሲመጣ ይሄው ነው፣ ጎንደርም ሲካሄድ ይሄው ነው፣ ሐረርም ሲካሄድ ይሄው ነው። አሶሳን በልኩ ይሄ ነው። አርባ ምንጭም ይሄ ነው። ነገር ግን በየቦታ ያለን አመራሮች መጠየቅ ያለብን ነገር አሁን የተገኘው ድል ለምን ትናንት መሆን አልቻለም? መቆጨት ነው ያለብን። ይበልጥ ለመትጋት፣ ይበልጥ ለመስራት፣ ይበልጥ ለመልፋት እንጂ የእርካታ ምንጭ መሆን የለበትም። በእርግጥ በማንኛውም ሰው ዓይንና መለኪያ ዛሬ ያየነው ነገር ኢምፕሬሲቭ ነው። በጣም ደስ ይላል ለውጡ። በተለይ አምናቻ ምና ለመጣ ሰው በጣም ደስ ይላል። ግን ያ ደስታ የእርካታ ምንጭ ሆኖ ነገ ልንሰራ የሚገባንን ስራ የሚከለክል ከሆነ ጥፋት ነው። እና እኔ ያለኝ መልእክት ጅማሯችን ጥሩ ነው። በትጋት በልፋት፣ በእኛ ሪሶርስ፣ በእኛ ድካም የዜጎቻችንን ህይወት ያኗኗር ዘዬ ለመቀየር እያደረግን ያለነው ጥረት በጣም ተስፋ ሰጪ ነው። ነገር ግን ከሚጠበቅብን ደግሞ በጣም ሩቅ ስለሆን ሳንረካ ትጋት ጨምረን ልፋት ጨምረን ስራ ጨምረን ሀገራችንን እንስራ ነው። አሁን በከተማ ስራዎቻችን ምንም ጥርጥር የለውም በአፍሪካ ምልክትና ምሳይ ተደርገን ተወስደናል። በቅርቡ በስንዴ ዓለም አቀፍ ሽልማት እንዳገኘን ይታወሳል። አሁን ደግሞ ሰሞኑን በደረሰኝ ዜና በግሪን ሌጋሲ እንደዚሁ ከዓለም አቀፍ የተባበሩት መንግስታት ተቋም ኢትዮጵያ ሽልማት አግኝታለች። በኮሪደሩም እንደዚሁ ብዙዎች ለመማር ጥያቄ ያቀርባሉ፣ መጥተው ይጎበኛሉ። ለብዙ አፍሪካ ሀገራት ምሳሌ የሚሆን ስራ ተጀምሯል። ተጀምሯል ነው ግን፣ ከተሞቻችን መድረስ የሚገባቸው ቦታ አልደረሱም። ይሄንን ስራችን አይተው ሊያጣጥሉ የሚሞክሩ ሀገራት እና አንዳንድ ግሩፖች ደግሞ የእናንተን ስራ ስሩ፣ ይሄን ለኛ ተውልን። ይሄ ሀገር ባለቤት አለው፣ ይሄ ሀገር ባለቤት አለው፣ ህዝብ አለው ራሱን የሚወድ ራሱን የሚያከብር ምን ለውጥ የሚፈልግ ህዝብና መንግስት አለው። ለኛ ተውልን ስራችንን ነው። መልክቴና ተባብረን በርትተን እንስራ። የጀመርነው መንገድ በጣም ተስፋ ሰጪና ውጤታማ ነው። አስደሳች ስራ ነው። ሳንታሰር ሳንቆም በርትተን ብንለፋ የበለጠ ያማረ የተዋበ በብዙዎች አይን የሚደነቅና የሚመሰገን ሀገር ለመስራት እድላለን ብዬ አስባለሁ። በጣም ጥሩ ስራ ነው። እጅግ አድርጌ አመሰግናለሁ።